ስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም የምትገኙ በክርስቶስ ክርስቲያን በወልድ ውሉድ ውሉዳን ተብላችሁ የተሰየማችሁ ኢየሱስ ክርስቶስ በቀራኒው አደባባይ ደሙን አፍሶ ስጋውን ቆርሶ የተቤዣችሁ አእይንተ እግዚአብሔር አበው ካህናት አሃው ዲያቆናት የቤተ ክርስቲያን ጌጦቿ ምእመናን፣ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ እግዚአብሔር አምላክ የሚወዳችሁ ህፃናት ጭምር፣ ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን አላችሁ? የአብጸጋ የወልድ ቸርነት የመንፈስ ቅዱስ ኅብረት አንድነት ከሁላችን ጋር ይሁን። የቅድስተ ቅዱሳን ምሊተ ክብር ምሊተ ውዳሴ መዝገበ ጸሎት አቁራሊተ ማአት ሰዓሊተ ምረት እማምላክ ወላዲተ አምላክ አማላጅነቷ አይሌን ፍቅሯን በልቡናችን ጣዕሟን ባንደበታችን ጸጋዋን በሰውነታችን ያሳድር። በያላችሁበት ሁሉ እግዚአብሔር የምትሰሙትን ቃል በልቡናችሁ ጽላት ይጻፍላችሁ፣ በአእምሯችሁም ይቅረጽላችሁ። ዛሬ በአጭር ደቂቃ ለእናንተ የማስተላልፈው የትምህርታችን ርዕስና ኃይለ ቃል የሚሆነው ዑራኤል ማን ነው? ዑራኤል ምንድን ነው? የስሙ ትርጉም ምን ማለት ነው? በምን ላይ ተሾሟል? ስራ ውስጥ ምንድን ነው? እነዚህን ወሳኝ ነገሮች በአጭር ደቂቃ እግዚአብሔር እንደፈቀደልን እንነጋገራለን። ሁልጊዜ ደግሞ ከተማራችሁ በኋላ ሌሎች ሰዎች እንዲደርሳቸው እናንተ ደግሞ ላይክ እና ሼር ማድረግ መንፈሳዊ ግዴታችሁ ነው። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ የእግዚአብሔር ጉባኤ ቤተሰቦች ትሆናላችሁ። አሁን ይኸው እግዚአብሔር ይህን ሰዓት ሰጠን፣ የማለዳውን ብርሃን አሳየን፣ በእድሜያችን ላይ ተጨማሪ ንሳ ሰዓት ሰጠን። ለእኔና ለእናንተ የሰጠውንም ሰላም ለመላው የኢትዮጵያ ሕዝብ ይስጥልን። በየቦታው ያለውን ሞት ቸነፈር ሁሉ እግዚአብሔር ያርቅልን። በትናንትናው ዕለትም በአረርቲ ምንጃር የእመቤታችን ክብረ በዓል ላይ ከእንጨት ላይ ወድቀው የሞቱትን ከሰላሳ በላይ ሰዎች የቆሰሉትን በርካቶች በመቶዎች የሚቆጠሩ በጦርነት በውጊያ ውስጥ የሚሞቱትን ሁሉ የእሱ ልጆች ናቸውና ሁሉንም በገነት ያሳርፍልን፣ ቤተሰቦቻቸውንም ያጽናናልን፣ እኛንም በረድኤቱ አይለየን። ወደ እለቱ ትምህርት ሳልፍ ወር በገባ በ22 መልአኩን ቅዱስ ዑራኤልን እናከብረዋለን፣ እናስበዋለን። በተለይ ርቲት ሃይማኖት በሆነችው በዚች ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያናችን ዑራኤል መልአክን የማያውቅ የለም። ሌላው ዓለም ላያውቀው ይችላል። ምክንያቱም በሚቀበሉት መጽሐፍ ውስጥ ዑራኤል የሚባል ስም የለም። ይገር ማላደን የለም። ዑራኤል መልአክ እንዳለ ዲክሽነሪ ላይ ብትገቡ፣ ምን ላይ ብትገቡ ታገኛላችሁ። በእኛ መጽሐፍ ተጽፎ ተቀምጧል። ይልቁንም ደግሞ በረከቱ ይደርብንና ታላቁ ነቢይ ሄኖክ ሞትን ያልቀመሰ በስጋው በብሔረ ሕያዋን የሚገኘው ያ ቅዱስ ሄኖክ መጽሐፉ በነገራችን ላይ በኢትዮጵያ ብቻ ቀኖናዊ መጽሐፍ ተብሎ የሚታሰብ ነው። የኤርትራ ልጆችም ያው አንድ ስለሆንን በዚህ በእናንተም ዘንድ በሁላችንም ዘንድ ያለ ነው። ታዲያ ቅዱሱ ሄኖክ ነቢዩ ሄኖክ ርዕሰ ነቢያት ይህ ሄኖክ ሲናገር ምን ይላል? በተለይ በምዕራፍ ስድስቱ የሚናገረው ኃይለ ቃል አለ። ምንድን ነው የሚለው? ወዝንቱ ውእቱ አስማቲ ሆሙ ለእለይ ተግሁ ቅዱሳን መላእክት ይላል። ስማቸው ይህ ነው የሚተጉ የክቡራን የቅዱሳን መላእክት ብሎ ይዘረዝርና የመጀመሪያ የሚያስቀምጠው ሩኤል ወይም ዑራኤል የተባለውን መልአክ ነው። ዑራኤል አሃዱ እመላእክት ቅዱሳን ይለዋል። ከቅዱሳን ከክቡራን ከንዑዳን ከልዑላን መላእክት መካከል አንዱ ሩኤል ወይም ዑራኤል ነው ይላል። ዑራኤል ከኢትዮጵያን ጋር በጣም የተሳሰረ ነገር አለ። ዛሬ በአጭሩ ስለማስተምር ነው እንጂ ከመቤታችን ልጇን ወዳጇን ኢየሱስን ይዛ ስትሰደድ በተለይ በኢትዮጵያ ምድር የቅዱስ ራኤል ነገር እናውቃለን። ሌላው ቅዱስ ራኤል ጌታ ሲሰቀል ደሙን በብርሃን ጽዋ እንደተቀበለ በደንብ ታውቃላችሁ። በሀገራችንም የዑራኤል በተለይ በዚህ በሰሜን ሸዋ በመንዝ ውስጥ ያለውን ድንቅ ነገሮች ሁሉ ትረዳላችሁ። አሁን ግን ቅዱሱ ሄኖክ ከነገረን አሁን ካልኳችሁ አንደኛ ዑራኤል አህዱ እመላእክት ቅዱሳን ከቅዱሳን መላእክት አንዱ ዑራኤል ነው። ዑራኤል ማለት ምን ማለት ነው? ዑራ ማለት ብርሃን ማለት ነው። ልክ ኦሪት ስንል ብርሃን እንደማለት ኤል ማለት እግዚአብሔር ማለት ነው። ዑራኤል ማለት ብርሃነ እግዚአብሔር ወይም እግዚአብሔር ብርሃን ነው ማለት ይሆናል። በእንግሊዝኛው ዲሽና ላይ ድንገት ካያችሁት ዑራኤል ሚኒንግ ጋድ ኢዝ ላይት ይላል። ስለዚህ ዑራኤል የስሙ ትርጉም ምንድን ነው? እግዚአብሔር ብርሃን ነው ወይም ብርሃነ እግዚአብሔር። መልካም ስራው ምንድን ነው? የዑራኤል ጌታ ስቅለት ጋር የነገርኳችሁ እንዳለ ሆኖ ዋናው ስራው እሱ ብቻ ሳይሆን መላእክት ቅዱሳን የምንላቸው ምንድነው ስራቸው? ሶስት ነገር ልንገራችሁ፣ አንድ ቅዳሴ፣ ሁለት ተለእኮ፣ ሶስት ተራድኦ። ጻፏቸው፣ እናንተም አንድ ቅዳሴ፣ ሁለት ምንድን ያልኩት? ተለእኮ፣ ሶስት ተራድኦ ቅዳሴ ያ ከአራቱ አበይት ነቢያት አንዱ የሆነው ታላቁ ኢሳይያስ በረከቱ ይደርባችሁ ይልባችሁ ይፈጸምና። ኢሳይያስ ምን አለ? በምዕራፍ ስድስት ቁጥር ሁለት ቁጥር ሶስት ላይ ዙሪያውን ቆመው ቅዱሳን መላእክት፣ ሱራፊል፣ ኪሩቤል፣ ሌሎቹ እልፍ አላፋት መላእክት ቅዱስ እግዚአብሔር ቅዱስ ኃያል እያሉ ያመሰግኑታል። ቅዱስ ቅዱስ ቅዱስ እግዚአብሔር ምድር ሁሉ ከበረከቱ ተመልታለች። ቅዳሴ መላእክት ነው። ረፍት የላቸውም። ረፍታቸው ምስጋናቸው ነው። ምስጋናቸው ረፍታቸው ነው። ሁለት ለተልእኮ ከእግዚአብሔር ወደ ሰው ይላካሉ። ገብርኤል መልአክ ለምሳሌ ወደ ዘካርያስ ሲላክ ታዩታላችሁ። ድንቁ መልአክ ሚካኤል ወደ ማኑሄና ወደ ሚስቱ ሲላክ ትመለከታላችሁ። የሰራዊት አለቃ አሁን ሆኜ መጥቻለሁ ነኝ ያለው በኢያሱ 5:13 ላይ የምታዩት ሊቀ መላእክት ቅዱስ ሚካኤልን ታገኛላችሁ። በትንቢተ ዳንኤል ምዕራፍ 3 ላይ አናንያ፣ አዛርያ ሚሳኤል ለማዳን ከሰማይ ሱር ታዩታላችሁ። ለተራዶ ሶስተኛው ለተራዶ ያለው እሱ ነው። አንድ ለቅዳሴ፣ ሁለት ለተልኮ፣ ሶስት ለተራዶ። በቃ ይሄ ነው የመላእክት ስራቸው። ተራዶ እኛ ነው የሚራዱት። እንዴት እነርሰው ሊደነግጥ ይችላል? ከኦርቶዶክስ ውጭ ያለ ሰው መጽሐፍ ቅዱስ ካላየ ሊደነግጥ ይችላል። መጽሐፍ ቅዱስ ካየ ግን መልሱን ያገኛል። ዕብራውያን ምዕራፍ አንድ ቁጥር 14 ላይ የእግዚአብሔር ቃል ምን ይላል? ብርሃነ ዓለም ጳውሎስ እንዲህ ይለናል። በረከቱ ይደርባችሁ። ዕብራውያን 1 14 ቅዱሳን መላእክት ከእሳትና ከነፋስ እግዚአብሔር የፈጠራቸው ያዘጋጃቸው የሰው ልጆችን ለማገዝ የሚላኩ መናፍስት አይደሉምን? ወዝንቱ ውእቱ አስማት ሆሙ ለእለ ይተግሁ ቅዱሳን መላእክት ያለው ሄኖክ ይህን ነው። ለቅዳሴ የተጋሉ ለተልኮ ይተጋሉ ለተራድኦም ይተጋሉ። ለማገዝ ማለት ተራድኦ ማለት ይሄ ነው። መራዳት የቅዱስ ዑራኤል አንዱ ስራ ሄ ነው። የመላእክት ስራቸው ሁሉ ሄ ነው። ስለዚህ እነዚህ ሶስት ነገሮች እንመለከታለን። ቅዱስ ዑራኤል በምን ላይ የተሾመ ነው? ምንድነው ዋና ሹመቱ ካላችሁኝ፣ ነጎድጓድ መባረቅ ላይ የተሾመው ቅዱሱ ሄኖክ እንደሚነግረን መልአኩ ቅዱስ ዑራኤል ነው። ዑራኤል ከኖህ ጋር የነበረውን ሁሉ፣ ከሄኖክ ጋር የነበረውን ሁሉ በኦርቶዶክስ ኢትዮጵያ ቅድስት ቤተክርስቲያናችን በእውነተኛ የቱ ክርስትና ድቲት ሃይማኖት ሁል ጊዜ የምናነሳው ነው። የሚገርማችሁ ራዕይ 18 ቁጥር አንድ ስታዩ አንድ ታላቅ ስልጣን ያለው መልአክ ከሰማይ ወረደ አንድ ታላቅ ስልጣን ያለው መልአክ ከሰማይ ወረደ ይልና ምድር ሁሉ በራች ይላል። አንድ መልአክ ሲወርድ ታላቅ ስልጣን ያለዋል። እንደ ቅዱስ ዑራኤል በብርሃናት ላይ በመባረቅት ላይ በነጎድጓድ ላይ የተሾመ አንድ መልአክ ሲወርድ ምድር ሁሉ በራች ይላል። እንግዲህ መላእክት ይህን ያህል ስልጣን ያላቸው ናቸው። የተፈጠሩት በዕለተ እሑድ ነው። ፈጣሪያቸው እግዚአብሔር ነው። ስራቸው ሶስት ነው። አንድ ቅዳሴ እግዚአብሔር ማመስገን፣ ሁለት ተልእኮ ከእግዚአብሔር ወደ ሰው መላክ፣ ሶስት ተራድኦ እኛን ለመራዳት፣ የእኛን ጸሎት ደግሞ ወደ እግዚአብሔር ለማሳረክ። የቅዱሳን መላእክት በረከት በእናንተ ላይ ይደር። ቅዱስ ላይ ልናወቃችሁት ጠባቂያችሁ ተራዳያችሁ ጸሎታችሁን የሚያሰርግ ከእግዚአብሔር መልእክት የሚያመጣ በጸበሉ የሚፈውስ በረድኤቱ የማይለይ ኢትዮጵያ ሀገራችንን ሰላም ያድርግልን። እናንተንም በረድኤት አይለያችሁ። ይህን የተማራችሁትን ትምህርት ሌሎች ሰዎች ሁሉ ላይክና ሼር በማድረግ አዳርሱት። ነገ በተለይ ነገ ትላንት አንድ የቀጥታ ስርጭት ሞክረን ነበር ከኢትዮጵያ ሳሊተ ተምረት ነገ ደግሞ ከገርጂው ጊዮርጊስ ከሰማይቱ ነገ ቅዱስ ጊዮርጊስ አይደለም። ሁላችሁም ሁላችሁም በኢትዮጵያ ሰዓት አቆጣጠር ከምሽቱ 11 ተኩል ጀምሮ ያለውን ሙሉውን መርሃ ግብሩን እንድትከታተሉ ካሁኑ ነግራችኋለሁ። ላይክ ሼር በማድረግ ሌላው ሰው አዳርሱ። ዛሬ ባጭሩ ያስተማርኳችሁ እንኳን ብዙ ነገር አለውና እባካችሁ እንወቅ፣ እንወቅ፣ እንወቅ። ኦርቶዶክስ የእውቀት ቤት ነች፣ የእውቀት እምነት ነች። የመዳን እውቀት ደግሞ እግዚአብሔር ነው፣ ብርሃን ነው። ስለዚህ ዑራኤል ማለት ብርሃን እግዚአብሔር ማለት ነውና መልአኩ ብርሃኑን ያብራላችሁ ጨለማችሁን ያርቅላችሁ። እመብርሃን ቅድስት ድንግል ማርያም በቀኝ በግራ ትቆምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነክሳ ለዘላለም ትኖር። ኢትዮጵያ ሀገራችንን በዓይነ ምሕረቱ ተመልክቶ በቃ ብሎ የጎደለውን ሞልቶ የመረረውን አጣፍጦ ረሃብ፣ ቸነፈር፣ ጦርነት፣ ውጊያ አርቆ በቀደመ ክብራችን እንዲጠብቀን የአምላክ ቅዱስ ፈቃድ ይሆንልን ይደረግልን። አዲስ የሆናችሁ ሰብስክራይብ በማድረግ የእግዚአብሔር ቤተሰቡን እንኳን እግዚአብሔር ቃሉን ለመስማት ዝግጁ አደረጋችሁ። የንስሓ ሕይወትን ሁሉ ይስጠን። የሞቱትን ያዝድቅልን። የታመሙትን በደዌ ዳኛ በአልጋ ቁራኛ የተያዙትን ሁሉ ማን ይፈውስልን። የእግዚአብሔር በረከት በቤታችሁ ይግባ። ቅዱስ መልአክ ዑራኤል ስምህ የብርሃን መልአክ የሆነ በነጎድጓድ በመባረቅት ላይ የተሾምክ አንተ የጌታችን የኢየሱስ ክርስቶስን ደሙን በብርሃን ጽዋ ይቀዳህ ለእዝራ ሱቱኤል ለእዝራ ሱቱኤል ጥበብን ያጠጣህ አንተ ቅዱስ ዑራኤል ሆይ በዚህ ሰዓት የሚሰሙን በዚህ ያሉትን ልጆችን ሁሉ ባርካቸው፣ ጥበብንም አድላቸው፣ ዕውቀትንም ስጣቸው፣ ቤታቸውንም በበረከት ሙላ፣ ሀብት፣ ጤና፣ ጸጋ፣ በረከት ከእነ ልጆቻቸው አድላቸው። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ኃያል አምላክ ክብርና ምስጋና ይግባው። ከዚች አጭር ትምህርት ምን ተማራችሁት? ጻፉ፣ ውስጥ ይሄን ተማርኩ ዛሬ ይሄን አወቅኩ በሉኝ። በፊት ካወቃችሁት ደግሞ አውቀው ነበር በሉኝ። ነገ እንገናኝ። ከገርጂው ቅዱስ ጊዮርጊስ በቀጥታ በኢትዮጵያ ሰዓት አቆጣጠር ከአስራ አንድ ተኩል በኋላ። በውጭ ያላችሁ ሁሉ ባላችሁበት ረድኤቱ አይለያችሁ። እኔንም በጸሎት አስቡኝ። እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። አሜን። ሰላም ሁኑልኝ።